ሰላሙ አለይኩም ወራህመቱላሂ ታላ ወበረካቱሁ። ይህ የምትመለከቱት በስልጤ ዞን በአለም ገበያ ከተማ አስተዳደር በዚኮ ዶሎሎ ቀበሌ በወንጀላ ቁጥር ሁለት በመንዞ በመንዞ ጉምቢ ድንበር ላይ አለ መስጂድ ነው። ይህ መስጂድ ደግሞ ያው ማህበረሰቡ ያው ሰርቶ ለዚህ ደረጃ አብቅቶታል። ማሻ አላህ ተባረከላ ብያለው። ሁላችሁም አስፈላጊውን ድጋፍ፣ ትብብር እንድታደርጉለት ጥሪ እንዲቀርብላቸው አሳስበዋል። ያው እንደምትመለከቱት ያው እዚህ ደረጃ ደርሶ ሂደት ላይ ነው እየተካሄደ ነው ያለው ያው ብዙ ሰዎች ያው እንግዲህ ብዙ ነገር ያስፈልገዋል። ይሄ መስጂድ በጣም ብዙ ነገሮች ያስፈልጉታል። እንግዲህ ድጋፋችሁን እንድታደርጉላቸው እየተማጸኑ ነው። ሂጅራ ባንክ መቶ አንድ መቶ ሰማኒያ ሀምሳ ሰባት ሰባ ዜሮ ዜሮ ዜሮ አንድ። ደግመዋለው። አንድ መቶ ሰማንያ ሀምሳ ሰባት ሰባ ዜሮ ዜሮ ዜሮ አንድ። ይህኛው ነው አካውንቱ። እና ሁላችሁም አስፈላጊውን ትብብር እንድታደርጉላቸው። ማሻአላህ ወላ የተወሰኑ ሰዎች ናቸው ለዚህ ደረጃ እያበቁት ያሉት። ውጭ ያላችሁ ሙስሊሞች ጀማዎች ሁሉም አስፈላጊውን ድጋፍ፣ ትብብር፣ ሞራል፣ ብርታት እንድታደርጉላቸው ጥሪያቸውን እንዲያቀርብልን ለመላው ሙስሊም ማህበረሰብ አድርስልን ብለውን ያው ዛሬ ይህንን መልእክት ለእናንተ ጀባብ እያለሁ ሁላችሁም አስፈላጊውን ትብብር ማሻላ ያው በዚህ ልክ ነው። አስፈላጊውን ትብብራችን እንድታደርጉላቸው ጥሪውን አቅርበዋል። ያው ማሻላ ከዛ ደግሞ ከላይ የሚታዩት አንሳር መስጂድ ነው። ከሱ ትይዩን ያለው በዚህ ኮዶሎሎ ቀበሌ ወንጀለ ቁጥር ሁለት መንዞና መንዞ ጉንቢ ድንበር ላይ ነው ያለው። በጣም ማሻላ ነው። ያው አንሳር መስጂድ አንሳር መስጂድ ያው ይሄ የምታዩት የአንሳር መስጂድ ነው። ማሻአላ አንሳር መስጂድም ከዚሁ ጎላ ብሎ ይታያል። ግዙፉ የአለሜው አንሳር መስጂድ ነው። ያው ይሄ ጠጋ እያረኩት ያለሁት ይሄኛው ያው ይሄኛው ማለት ነው። ማሻአላ አሁን እቺ መስጂድ በጣም ታሪካዊ መስጂድ ነች። በነገራችን ላይ በትንሽ ሰዓት ነው ለዚህ ደረጃ ያበቁት፣ አስር ሰዎች ናቸው። አላህ ይጨምርላቸው። እናንተም ደግሞ ድጋፋችሁን ትብብራችሁን ያላችሁን ያላችሁን እንድታደርጉ ነው ጥሪውን ያቀረቡት። እና እንግዲህ ያው እንደምታዩት ነው፣ ብዙ ነገሮች ያስፈልጉታል። ከዚህ በኋላ በጣም ብዙ ነገር ብዙ ነገር ያስፈልገዋል። ማሻ አላህ በጣም ሰፊ ነው። ያው እንግዲህ በትብብር ነው እየሰሩት ያሉት። ያው ሂጅራ ባንክ ነው፣ 1805770001 በጽሁፉም ያው ደግምላችኋል። ያላችሁን ከሞራል ጀምሮ ከድጋፍ ጀምሮ በአጭር ሰዓት እንዲያልቅም ቴብር አድርጉላቸው። በተለይ ውጭ ያላችሁ